ቤተሰብ አሰላሙ አሌይኩም ወረህመቱላ ወበረካቱ። እንዴት ናችሁ? ምንድናችሁ? ብዙቶች ስኬት ለምን ነው እንደዚህ አይነት ስራ ምን ይመስልታል ብላችሁ የጠየቃችኋላችሁ ባልትና ማለት ነው። ባልትና ስራዎች ብዙ ሰዎች ይሰራሉ እና ሲሰሩ ያው በርበሬውን አድርቀው በጣም ነው የምትተናከሉት። ከነገራችን ላይ የብር ሸረቆ በርበሬ ይባላል በሬ ማለት ነው። ብዙ ጊዜ እንደዚህ ነው የምንገዛው። እኔ ነኝ ያመጣሁት ኪሎ። በጣም ውድ ነው። አምስት መቶ ሀምሳ ብር ነው የተገዛ ኪሎ ማለት ነው። ምን እላችሁ ፈልጌ ነው፣ ብዙዎቹ ማለት ነው ጥያቄያቸው ምንድን ነው፣ ስኬት ለምን ባልትና ስራ ምናምን አስጀምረን እና፣ የብዙዎቻችሁ ጥያቄ ነው። አንዳንድ ህቶች እንረከብሻለን፣ ችግር የለውም ያላችሁ አላችሁ። በነገራችሁ ላይ ትናንትናም ተሰቶ ስለዋለ ደረቅ ብሏል፣ ዛሬ አጋሽ፣ ይሄ አይቆይም ቶሎ፣ ቅንድል ቅንድል ለምን እና ምን እላችሁ ፈልጌ ነው፣ ባልትና ስራ እንግዲህ ሽሮ ሽሮና በርበሬ ኢንሻላ ልጀምር ነው። ባረከላሁ ፊኩም። ያው እህቶች ጠይቃችሁኛል። እርግጠኛ ነኝ ያው በማዘጋጅላችሁ እንዴት አድርጌ ነው በንጹ ወላይ ነው። ትና የምላችሁ ፈልጌ ነው። እንሻላህ በአላህ ስብሀነ ወተዓላ ፍቃት እንግዲህ በርበሬ እያዘጋጀሁኝ ማለት ነው። ባልትና ስራዎች በደንብ በቅመም የተቀመመ በርበሬ ቆንጆ በርበሬ እንሻላህ። እንዲሁም ደግሞ ሽሮ አንዳንዶች እንትን ይሄ በርበሬና ሽሮ ተከይጦ ተከይጦ ወይም ደግሞ በአንድ ላይ ብዙ ጊዜ ባልትና ላይ ስመለከተው ሽሮ እና በርበሬ የድብልቅ ነው ማለት ነው። እኔ ግን አልደባልቅም። ለምን? እናንተው እራሳችሁ ከፈለጋችሁ ትደባልቅታላችሁ፣ እንዳቅማችሁ ማለት ነው። ከዚህ በፊት ለአንድ ህቴ ሽሮ ልክ የላት ነበር። ማሻላ በጣም ይወደደችው። በነገራችን ላይ ራሴ ነኝ ያዘጋጀሁት፣ ራሴ ነኝ ያስፈጨሁት እና በጣም ደስ የሚል ሽሮ ነው እና በዚህ ጉዳይ መሰለን እንደነገርኳችሁ እኔ እስካሁን ድረስ ማለት ነው ይዞልኝ የሚሄድ እቃ ጅዳም ሆነ ሪያድ አላገኘሁም። ግን እናንተ ግን እናንተ ለምሳሌ አሁን የሚመጣ ሰው ብዙ ጊዜ ታውቃላችሁ፣ እና በተለይ ነጋዴዎች ምናምን ከሆኑ እኔ ችግር የለውም ከእነሱ ጋር ተነጋገር ልክልልክላችሁ ቃል እገባለሁ በየትም ሀገር ይሁን ማለት ነው። ግን የእናንተ መገዛ ያስፈልገኛል። እንሻላ እና ምን ላች ፈልጌ ነው በርበሬ እንግዲህ የምትፈልጉ እንዲሁም ሽሮ ማለት ነው እንሻላ በ0 አራ89ሶ ኒ አልአለሚን በርበሬው ደግሞ በጣም ቆንጆ በርበሬ ነው። ያው አገራችን ላይ የበርበሬ ስራዎች በጣም ይፈለጋሉ፣ በጣም ይወደዳሉ፣ ደስ የሚሉ ናቸው ማለት ነው እና እንደ ማሩ አሁንም ደግሞ እንሻላ የባልትና ስራዎች ጀምር ያለው ባረከላው ፊኩም እንሻላ አብረን የምንሰራ ይሆናል ብዬ አስባለሁ። እንግዲህ ያው ትናንትናም ተሰጥቷል፣ ዛሬም ኢንሻላ ይሰጣል። ለምን መሰላችሁ? እንደዚህ ደርቆ ምናምን በደንብ እንትን ካለ በርበሬው የማያምርበትና የማይዋብበት ምክንያት የለውም። ባረከላሁ ፊኩም እንሻላ ባላ ፈቃድ ማለት ነው። እንደምታዩት ያው ይሄ እንጨቱ ይነሳል። ብዙ ጊዜ ግን መገቢያ ላይ የሚወጡ በርበሬ ሌጦ ይባላሉ። ሌጦ ማለት እንደውም አንዳንድ ሰዎች በርበሬ ሲያዘጋጁ ምን አርገ ያዘጋጃሉ መሰላችሁ? እንደውም አፈር የሚያረጉ ሰዎች አሉ የሚሉ አሉ፣ ግን ወላሂ አላህን አይፈሩም። ይሄን የሚሉ ሰዎች እኔ ማመን እራሱ እስካሁን ድረስ ከብዶኛል። እንዲሁም ደግሞ በርበሬ ሲያዘጋጁ እስከ ቂንዶ ነው የሚያስፈጩት የሚሉ ሰዎች አሉ። ገብታችኋል? እኔ ይህንን አስነሳዋለሁ፣ እኔም አነሳዋለሁ። እንደምታዩት ይሄ ይነሳል። ኢንሻአላህ በእዝኒና ይሄ ደግሞ እንደምታዩት ሚጥሚጣ ሚጥሚጣ ላስፈጨው ነው። ያው እንትኑ ይነሳል። ግን ይህንን ማህዘር እራሷ እንትን ብለው ነው ለቤት ልታስፈጨው ፈልጋ ነው። ግን ድቃቁ በጣም ስለሚበዛ ፍሬው ማለት ነው። ሚጥሚጣ እናስፈጨዋለን። የምትፈልጉ ካላችሁ አሁንም እንሻላህ ተነጋግረኝ፣ ሂሳብ በዋጋ እኔንም እንትን በማይል መልኩ እንሻላ። በተለይ ለንግድ የምትጀምሩሁቶች ካላችሁ በዚህ ጉዳይ የምሬ ነው ምላችሁ። አንድ ጊዜ አይታችሁ ወይም ደግሞ ለብዙ ጊዜ ቤተሰብ እንሆናለን ብዬ አስባለሁ። አንድ ነገር ልንገራችሁ፣ ብዙ እህቶች አላችሁ ይሆናል አደለ? በበርበሬ ላይ አፈር የሚደበልቁ በዱቄት ላይ ጀሶ፣ በማር ላይ ስኳር፣ ብቻ ብዙ ሰው እንደዚህ ነገር ያወራል። አንዳንዴ የምሬ ነው የምላችሁ። በነገራችን ላይ በድሮ በሬ ማናረሰ ይባላል። ይሄ ማለት የድሮ ማንነቱ እንዳለ ሆኖ የድሮ ማንነታችን እንዳለ ሆኖ ግን የምሬ ነምላችሁ የድሮ ሁኔታ እና ያሁን በጣም ይለያል። እንዴት ይለያል ካላችሁ የሚለይበትን ምክንያት ወላሂ ልንገራችሁ እና እንሻላህ፣ ያው እኔ ደግሞ በታማኝነት እንደማቀርብላችሁ በአላህ ስም ቃል እገባላችኋለሁ። እንሻላህ ለምን ለራሴ ለእስራኤል አላህንም በመፍራት እንዲሁም ደግሞ በተለይ ሁለት ኪስ ወይም ደግሞ ሁለት ኪሎ በርበሬ ሁለት ኪ- ወይም ሶስት ኪሎ ስኳር ምትጠልቡ ሆቶ ካላችሁ አሁንም ደግሞ አዲስ አበባ ድረስ ላደርስላችሁ ቃል ገባለሁ። ለምን ቢያንስ ይሄንን አስፈጭቼ ማለት ነው፣ አንድ ጊዜ ነው ይጆም ማለት ግን፣ አሁንም በአንድ ሰባ ስቤ ማለት ነው። ኢንሻአላህ የማደርግላችሁ የምታዘዛችሁ ይሆናል። ኢንሻአላህ ቢኢዝኒ ረቢል ዓለሚን ኢንሻአላህ በጣም ለበለበ ይሄ የሚገርመው አዘጋጅቼ ስለማላክ ቄንዱን የምታነሳው እናቴ ነኝ። ብናነሳው ብዙም ስላልሆነ ለቤት የምንጠቀመው ትንሽ እትንሽ ለብለብ አደረገኝና በታማኝነታችን እንደማዘጋጅ እንዲሁም ደግሞ ብዙዎችም ጥያቄ ጠይቃችሁኛል። ባልትና ስራ እንደው ብታዘጋጅና ብንረከብ ሻላችሁ አላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ ችግር የለብኝም። እኔ በፈለጋችሁ አዝዙኝ። በታማኝነት በእህትነት እንዲሁም ደግሞ አላህን በመፍራት ማዘጋጅላችሁ ይሆናል። ግን አንዳንድ እህቶች ማለት ነው ሽሮውን ላይ ሽሮውን ለምን አትኸይጭውም ነው ወይም ደግሞ ሽሮ አንሶታል በርበሬ ያስፈልገዋል ያለችኝ ያላችሁ፣ ለምን እንዳነሰው ታውቃላችሁ? እኔ ሽሮ ላይ በርበሬ አላረኩም ማለት ነው፣ አላረኩም። ሽሮ የትን ብቻ ነው ያስፈጫት አተሯን ማለት ነው። አተሯን በደንብ ለቅሜ መጀመሪያ ያሳጠብኩት ከዛ ማዘርነች የቆላችው አስከክቼ አስነፍሸ ሁለት ሶስት ቀን ፀሐይ አስመታና ማለት ነው እንደዚህ። ከዛም በኋላ ኢንሻአላህ ምን አደርጋለሁኝ ቀጥታ አሽጌ ነበር የተላኩት ማለት ነውና እንደዚህ አድርጌ የቤት ከሆነ አይደበለቅም። ለምሳሌ ሽሮ ማይደበለቅ በርበሬኛ ሆነ እንጠቀማለን። ሽሮ የብቻ ነው፣ በርበሬ የብቻ ነው። ግን በባልትና ምሽት ይደባልቃሉና በዚህ ጉዳይ እህቶች ግን ደባልቂልን ካላችሁ እንዴት እንደሚደባለቅ ታመለክቱኝና አደባልቅላችኋለሁ። ለምሳሌ አሁን በአንድ ኪሎ ስኳር አንድ ብርጭቆ ወይም ደግሞ ሩብ በርበሬ መሰለኝ የሚቀላቀል ማለት ነው። እንደዛ አድርገሽ፣ እንደዛ አድርጋችሁ ግን እናንተ መጀመሪያ ሽሮውንም ለብቻ፣ በርበሬውንም ለብቻ ገዝታችሁ ግን እንደምትፈልጉት እንደ አቅማችሁ ብትቀላቅሉት የተሻለ ነው ብዬ ነው የማስበው። በአራት ላወፊኩም ቪዲዮ ላይክ ሼር አድርጉ ላይ ውዶች ዬ እና የምታዘዛችሁ በታማኝ እንደሆነ እነግራችኋለሁ። ብእዝኒላ እንደነገራችሁ እንደነገርኳችሁ ይሄንን ቂንዱን አነሳዋለሁ። ይሄንን አንስቼ ነው እንትን ምላችሁ። ይሄው እንደምታዩት አሁን ትንሽ ረጠብ ስላለ ነው። ትናንትና ዝናብ እንትን ፀሐይ መጥቶታል። ያው ይሄ ጣላል፣ ይሄ ይመለሳል ማለት ነው። ያው እንደዚህ ነው ብኛ የምናዘጋጀው። ይቺ እንትኗ ትነሳለች፣ ታያችኋል። ያው አንዳንዴ አንዴ ትንሽ ረጠብ ካለ በካለ ለምሳሌ ሲገዛ ትንሽ ረጠብ ብሎ ነው። በጣም ደረቅ አይኖርም። ለምን በመኸርኗ በሰዓቱ ሳይወደድ አሁን እንደውም በጣም ተወዷል። እና አሁን ይህ ስለደረቀ ቶሎ ቅንድላለ ይሄ ይጣላል፣ እንጨቱ ማለት ነው። እና እኔ እንደዚህ አድርጌ ንጹሕ በርበሬ ነው የማዘጋጅ። ባረከላሁ ፊኩም እህቶቼ፣ ኢንሻላህ ቤተሰብ እንሆናለን። ቢኢዝኒ ረቢል ዓለሚን ደውሉ፣ ጠይቁ። እንዲሁም ማር ከፈለጋችሁ እንዲሁም ቅቤ አሁን ላይ ቅቤ ኢንሻአላህ እያዘጋጀው ነው። ብዙዎችም ስለጠየቃችሁኝ ያው ግን ቅቤውን ማዘጋጀው እንደነገርኳችሁ ቶሎ ወደ አዲስ አበባ መውጣ ከሆነ ነው። ለምን መሰላችሁ? መጀመሪያ አዘገጃጅቸው ቢያንስ ከሁለት ሳምንት በላይ ከሆነ ብዙ ጊዜ ቅቤ ንጹህ ቅቤ ይቀላል ስለሚቦካ ነው። ብላኛ ላይ ማዘር አንዳንድቶች ደግሞ ለምን ፍሪጅ አታረጉም ያላችኋላችሁ፣ ፍሪጅ ገጠር ላይ አይደለም ከተማ ላይ ራሱ በጣም ከባድ ነው። ገብቷችኋል? መብራት ጥሩ መብራት ወይም ደግሞ ኤሌክትሪክ ያለው ሰው ወደ አዲስ አበባ ካልሆነ እንዲሁም ደግሞ 24 ሰዓት መብራት ያለበት ሲሆን እንጂ ፍሪጅ የሚቀመጥ እንዲሁም ደግሞ በነገራችን ላይ ቅቤ እኮ መቦካቱ በጣም ይፈልጋል። የቦካ ቅቤ ሲነጠር በጣም ቆንጆ ይሆናል። የምር ነው የምላችሁ። ለዛም ስለሆነ ነው እና እንደምታዩት እንግዲህ ባረከላሁ ፊኩም ፊዴ ላይክ ሽር፣ አድረጉልኝ። ሰላም አሌይኩም ወረህመቱላሂ ወበረካቱህ